ን ክቡራትና ክቡራን ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን ትንታኔዎችን ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። የአብሮነት የህቡዕ ስራ አስፈጻሚ ይፋ ሆነ። የአብሮነትን የሚውጥ ሌላ የህቡዕ ድርጅት ተመሰረተ። ሪፖርት ከዲሲ። ጤና ይስጥልን። ይህ አዲስ ሪፖርተር ነው። ከምርጫ በኋላ የህዝብ ግንኙነት ሆነው የተመረጡት ፕሮፌሰር ሕዝቅዔል የገባ ነው ልናፈርስ ነው። እነዚህ አይታመኑም። የሌሎችም ብሔሮች ስብጥርና ማንነት በኩል አይቀበሉም እኛ ያቋቋም ነው አዲስ ድርጅት አለ። የሚፈልጉትን መርጠን እንወስዳቸዋለን ብለዋል ፕሮፌሰሩ። በምስራቅ ኢትዮጵያ የኦብነግ አፈንጋጭ ወድን ከኦነስ ጋር እንዲያስተባብሩ መሾማቸው እየታወቀ በሰላማዊ ትግል ለመታጋል ተቋቋም በሚለው የአቶ ልደቱ ማህበር ውስጥ የህዝብ ግንኙነት ስራ እንዲሰሩ መመረጣቸው አስገራሚ መሆኑን ከተሰብሳቢዎቹ መካከል ለአዲስ ሪፖርተር የዋሽንግተን ተባባሪ ነግረዋል። በሰላማዊ ትግል መንግስትን ለመጣል ማቀዱን አስታውቆ ሀያ አንድ ቦርድ አባላትን ሰይሞ የሰነበተው የአብሮነት ማህበር ሰባት ስራ አስፈጻሚዎችን መምረጡ ታወቀ። ማህበሩ ለቦርድ አባላት በሚል ባሰራጨው የእንኳን አደረሳችሁ መልእክት አቶ ልደቱ ከአማራ የመሰረቱት ማህበር ፕሬዝደንት ሆነዋል። መቅደስ አዳነ ከወላይታ፣ አሸናፊ አብርሃም ጸሐፊ ከደቡብ፣ ገንዘብ ያዥ ከአማራ ሙሉጌታ ዘለቀ የህዝብ ግንኙነት ኦፊሰር ሕዝቅዔል ገቢሳ በተለይ እንግሊዝኛና ትግረኛን ጠንቅቆ ስለሚያውቁ ከኦሮሞ የድርጅት አስተባባሪ ኢስማኤል ጎርሴ ከሶማሌ የውጭ ግንኙነት ኦፊሰር መስፍን ከትግራይ መመረጣቸው ይፋ አድርጓል። ቀደም ሲል ምርጫው ከመደረጉ በፊት የስራ አስፈጻሚ ኮሚቴ አባላቶች ህቡዕ እንደሚሆኑ ተመልክቶ እንደነበር የስብሰባው ተሳታፊዎችን ጠቅሰን መዘገባችን አይዘነጋም። ያለፈው ሳምንት ባለመግባባት ምርጫው ሳይካሄድ ከቀረ በኋላ ሀሳብ ተቀይሮ ህቡዕ እንዲሆኑ ተወስኖ የነበረው የስራ አስፈጻሚው ዝርዝር ታውቋል። በተከታታይ ለዲሲ አዲስ ሪፖርተር ተባባሪ መረጃ የሚሰጡት ወገኖች እንዳሉት ከሆነ ሰኞ እለት በተካሄደው ምርጫ ቀደም ሲል አቶ ልደቱ በግል እንዳይመረጥ ቅስቀሳ ያደረጉበት የሪዮት ሚዲያ ባለቤት ቴድሮስ ጸጋዬ የስራ አስፈጻሚ ኮሚቴ አባል ሳይሆን ቀርቷል። ቴድሮስ ባሳለፍነው ሳምንት ባለመግባባት ምርጫ ማድረግ ሳይቻል በተበተነው ስብሰባ ላይ እጁን ሳይወጣ በተደጋጋሚ በመናገር ስብሰባውን በመበጥበጡ ከሁሉ በላይ ግን ከሻእቢያ ጋር ግንኙነት ያላቸውን አጥብቆ ስለሚቃወም በተቃራኒ ሻቢያ የሚቃወሙትን ስለሚደግፍ ነበር አቶ ልደቱ በግል ስልክ እየደወሉ ምርጫ ውስጥ እንዳይገባ የቀሰቀሱት። በስልክ አቶ ልደቱ ያለፈው ስብሰባ ከተበተነ በኋላ ቴድሮስ ስራ አስፈጻሚ ውስጥ እንዳይመረጥ ካነጋገሯቸው መካከል ሁለቱ ለአዲስ ሪፖርተር እንዳሉት ቴድሮስ ከሰማ የሚዲያ ዘመቻ ስለሚከፍትብን ሚስጥር ይሁን ሲሉ አቶ ልደቱ ማናገራቸውን አመላክተዋል። አቶ ልደቱ በግል ስልካቸው በማግኘት ለማነጋገር ተባባሪያችን ያደረገው ጥረት አልተሳካም። ፕሮፌሰር ህዝቃኤል ምርጫው እየተደረገ ሳለ ዳይቨርሲቲን አይከተሉም በማለት አስቀድመው ተቃውሞ አሰምተው እንደነበር የተናገሩት የመረጃው ባለቤቶች ስብሰባው ካለቀ በኋላ እንደሰሙት ከሆነ መመረጣቸው ከተነገራቸው መካከል መልቀቂያ ያስገባሉ። ከአቶ ስብአት ነጋ ከሻቢያ ሰዎች ጋር አብረው እንደሚሰሩ በምስራቅ ኢትዮጵያ አቅጣጫ የተጀመሩ ሰፋፊ ፕሮጀክቶችን ለማስተጋጎልና ጦርነቱን ለማስፋት በግብጽ መሾማቸው የተሰማባቸው ፕሮፌሰር ህዝቃኤል ከሚቀርቧቸው ሰዎች ጋር ሆነው አብሮነት እንደሚፈርስ ስብሰባ በተደረገ በአንድ ቀን ውስጥ መናገራቸው ተሰምቷል። እኔና መስፍናዬ ነው የገባ ነው ስብስቡን ለማፍረስ ነው በማለት ፕሮፌሰሩ መናገራቸውን የሰሙት እነ አቶ ስብሃት ነጋ የሚመሩት ቡድን የሚቃወሙት ሌላኛው የትግራይ ቡድን ደጋፊዎች ሲሆኑ፣ ሕዝቅዔል አዲስ የተቋቋመ አደራጃጀት አለ፣ ከአብሮነት ውስጥ የሚፈልጉትን ወደዛ እንወስዳለን። የአብሮነት ነገር አይታመንም፣ የሌሎችን መብትና ስብጥር አያከብርም ማለታቸው ታውቋል። እሳቸው በግል ስልካቸው ለማግኘት በተደጋጋሚ እያደረግነው ሙከራም አልተሳካም። እነዚሁ የትግራይ ተወላጅ የሆኑት የመረጃ ምንጮቻችን ለተባባሪያችን እንዳሉት አቶ ሕዝቅዔል አዲስ የተመሰረተ ያሉት አደረጃጀት እሳቸው ያሉበት ፕሮፌሰር ኤፍሬም ይሳቅ ያደራጁትና እነ አቶ ስብሀት ነጋ፣ አምባሳደር ብርሃነ ገብረ ክርስቶስ ከኋላ የሚመሩት ነው። ከሀያ አንዱ የቦርድ አባላት መካከል አንዱ የሆኑት አቶ ታምራት ላይኔ አስቀድመው የስራ አስፈጻሚ ኮሚቴ አባል ለመሆን ፈቃደኛ ሆነው የነበሩ ቢሆንም በሰላማዊ የትጥቅ ትግል ስልት ላይ ክርክር ከተካሄደ በኋላ በሰኞ ዕለት ምርጫ እርሳቸው ከስራ አስፈጻሚነት ተወዳዳሪነት ማግለላቸውን በስብሰባ የተካፈሉ ሰዎች አስታውቀዋል። አብሮነትን አብረው አጅበው የነበሩት እነጀዋር መሐመድ፣ አቶ በቀለ ገርባ ኢተና ወዘት የመሳሰሉት ሙሉ በሙሉ ራሳቸውን ማግለላቸውን ጠቅሰን መዘገባችን አይዘነጋም። ይህ የሆነው በሀገር ውስጥ የኦሮሞ ተወላጆች በሰነዘሩባቸው ተቃውሞ መሆኑ አይዘነጋም። ቡድኑ ስራ ሲጀምር በሀገር ውስጥ የህቡዕ አደረጃጀትን በማስፋት የተቃውሞ አድማ እንደሚያደራጅ አቶ ልደቱ በተደጋጋሚ ማናገራቸውን አይዘነጋም። አብሮነት ከሀገር ውስጥ አብሮ ካሉ የተወሰኑ ድርጅቶች ጋር እንደሚሰራ አንዳንዶቹ በጅምሩ ወቅት በይፋ በብዙ ስብሰባ ይካፈሉ እንደነበር የሚታወስ ነው። ክቡራን ቤተሰቦቻችን ለዛሬ እዚህ ላይ ያበቃን። አስተያየትና ጥቆማ ካላችሁ ባድራሻዎቻችን ሰላም ላኩልን። አዲስ ሪፖርተርን በፌስቡክ፣ በቲክቶክ፣ በቴሌግራም እና በኢንስታግራም ገጾቻችን ይከታተሉ። ዘወትር ቻናላችንን ላይክ ማድረግ መከተልን አይዘንጉ። ዘወትር ቅድሚያችን ኢትዮጵያ ናት። በመረጃ ጥራትና እውነት ላይ እንለካለን። ጤና ይስጥልን።